አሁን ከተባረሩበት ከተሰደዱበት ተመልሰው መጥተው የሀገር ባለቤት የሆኑትን ወልቃይቶች እንደገና ልታፈናቅር እንደገና ልታሰድዷቸው እንደገና ልታኮላሹ እንደገና በጅምላ ልትቀብሯቸው ምን ነው? አባቴ ግን በቃ በግፍ የገደሉት አያኖረንም፣ ሀገሩ አይሰጠንም ሲሉ ነው። አሁን እዚህ ሳምንት ውስጥ አጠናቅቄ ያወጣዋለሁ፣ ቤተክርስቲያን አገባዋለሁ አባቴ እኛው ትግራይ አሁን ቅርብ ጊዜ በዚህ የሆመራ ልማት መጥተው ነው ያወቅናቸው እንጂ ከድሮ ዘር የለንም፣ ዕውቅና የለንም፣ ትውልድም የለንም። ሁልዳችን ነ ቋንቋችሁ እንትናገሩ አካባቢ ነው ስለ ቋንቋ የምንጠቀምበት የኢትዮጵያ ቋንቋ ነው። እነሱ እንዳሉት ሳይሆን እንደምገምተው እነዚህ ሰዎች ትግሬነን እንኳን ብለው እንኳን ቢኖሩ ትግሬነታቸውን ተቀብለው እንኳን ከህወሃት ጋር አብረው ቢኖሩ በእርግጠኝነት የወልቃይት ተወላጆችን እየመረጠ ማንነታቸውን እያጠራ ይጨፈጭፋቸው ነበረ። እንጂ ትግሬ ነን በማለታቸው እንኳን አይተርፉም ነበረ። ማለት ከትግራይ ወደ ወልቃይት ያሰፍራሉ ማለት ነው። ጠቅላላ የትግራይ ወልቃይትን በጠቅላላ የትግራይ ሰፈራ ነው ያደረጉ። ወልቃይት አሰደዱት፣ የሚገደሉም ገደሉት፣ የሚታሰሩም አሰሩት፣ የሚሰደድም አሰደዱት። አምስት መቶ አይሞሉም ነው የሚሉት ወልቃይት የወልቃይት ተወላጆች እዛ ያሉት በመሆኑ የወልቃይት ተወላጆችን እያጠፋ የገደለውን ገሎ ያባረረውን አባሮ ያሰረውን አስሮ ግማሹ ደግሞ ከግማሽ በላይ የሚሆነው ማህበረሰብ ተሰዷል። በየትኛውም ጉዳይ ብንሄድ፣ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት። እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የኛ ማንነት ማክበር አለብን። አማራነታችን አክብሮ የሚመጣ ትግራዊ ካለ እንቀበለዋለን ወንድማችን። በዛን ያክል ጊዜ ግፍና በደል የተፈጸመበት፣ የተሳደደው፣ የተኮላሸው፣ የተገደለው፣ የታሰረው፣ የተባረረው የወልቃይት ማህበረሰብ ዛሬ እንኳን ህወሃት፣ በፈጸመው በደል የትግራይ ሕዝብ ላይ ቂም አልያዘም። መጀመሪያ ማንነታችን ይረጋገጣል፣ አማራ መሆናችን የትግራይ ድርጅት ይሁን የትግራይ ሕዝብ ይሁን ያምናል። አምኖ ሰላም ከተፈጠረ እኛ ይህን ያህል ሕዝብ ፈጅታችሁብናልና እንፍጃችሁም አላልንም። ይቅርታው ይሻላል፣ ወደ ሰፊነቱ ይሻላል፣ ምሕረቱ ይሻላል ብለን ዝም ስንል ያለፈውን ቂምና በደላችን ረስተን አይደለም ተነካካችሁን፣ እናነሳዋለን። ከቆሰቆሳችሁት፣ እናነደዋለን። ችግር የለውም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሸወርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆኑ መልት ሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነት ለማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆኑ መልት ሚዲያ የአዲሱ ትውልድ ሚዲያ በዛሬው ፕሮግራማችን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በወልቃይት ተገኝተው ከአካባቢው ማህበረሰብ እና ከዞኑ አመራሮች ጋር ያደረጉትን ቆይታ አስመልክቶ የተወሰኑ መረጃዎችን የተለዋወጥን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻትና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁን እንድትቆዩ አክብሮት እጋብዛለሁ። እንግዲህ አቶ ጌታቸው ረዳ በትላንትናው ዕለት በወልቃይት ከተማ ተገኝተው ከዞኑ አመራሮች እና ከተለያዩ የማህበረሰብ ክፍሎች ጋር ውይይት ማድረጋቸው ታውቋል። በምስራቅ አፍሪካ ጉዳዮች አማካሪ በመሆኑ ያንን አስመልክቶ እንግዲህ በወልቃይት ያለውን ጉዳይ ለመፍታት ከዞኑ አመራሮች እና ባለስልጣኖች እንዲሁም ከአካባቢ ማህበረሰብ ጋር ያደረገ ውይይት በትላንትናው ዕለት መወያያ ሆኖ በተለያዩ ሶሻል ሚዲያዎች ሲዘዋወር ነበር። ግማሹ በተቃውሞ ግማሹ በድጋፍ የሚያነሷቸው ሐሳቦች ነበሩ። እንግዲህ አቶ ጌታቸው ረዳ በወልቃይት አካባቢ ለሁለተኛ ጊዜ ነው ሲሄድ አሁን ከዋናው የዞኑ አስተዳደርና እንዲሁም ከአቶ ደመቀ መኮንን ጋር እንዲሁም የጸጥታ ቢሮ ኃላፊ ይመስለኛል አሁን አቶ ደመቀ የወልቃይት እንዲሁም ደግሞ የወልቃይት የማንነት አስመላሽ ኮሚቴ ሊቀመንበር እንደሆነም ይታወቃል። ከነሱ ጋር ውይይት አድርጎ ነበር ከዚህ በፊት ዛሬ በትላንትናው ዕለት ያደረገው ስብሰባ ለሁለተኛ ጊዜ የተካሄደ ስብሰባ ነው እንግዲህ አቶ ጌታቸው ተፈናቃዮች መመለስ አለባቸው የሚል አቋም እንዳለው ይታወቃል መንግስትም ያንን አቋም ይዞ እንደሚንቀሳቀስ ይታወቃል ነገር ግን ህወሀት የሚባለው በደብረ ጽዮን የሚመራው አሸባሪ ቡድን እነዚህን ከወልቃይት ጠገዴ አካባቢ የተፈናቀሉ የትግራይ ተወላጆችን ወደ ቀያቸው እንዳይመለሱ እንደ ፖለቲካ ማስያዣ አድርጎ እየተደራደረባቸው እስካሁን ድረስ እንደቆየ ይታወቃል። እየተደራደረባቸው ሳይሆን እነሱን እንደ አንድ የፖለቲካ ትርፍ ማግኛ ዘዴ ተጠቅሞ በየመጠለያው ለአምስት ዓመት ለሚጠጋ ጊዜ እየተሰቃዩ ያሉ እናቶች፣ ህፃናት፣ አረጋውያን ምንም ጉዳዩ ሳይሆኑ አሁንም በመጠለያ እንዲኖሩ እየፈረደባቸው ያለው የህወሃት አሸባሪ ቡድን መሆኑን የተለያየ መረጃዎች ሲወጡ እንደነበር ተመልክተናል። አንደኛ የፌዴራል መንግስትን የማስገደድበት የመጨረሻ ካርታ እሱ ነው ብሎ ያስባል። የውልቃይት ተፈናቃዮችን በመጠለያ እንዲቆዩ በማድረግ ከዛ የፌዴራል መንግስት የሚፈልገውን ነገር ከፌዴራል መንግስት የሚፈልገውን ነገር ማስፈጸሚያ እንዳንድ ማስያዣ አድርጎ የሚጠቀምባቸው ተፈናቃዮች ናቸው። ከዚህ በፊት በወጡ መረጃዎች እንግዲህ አቶ ጌታቸው ረዳም ከህወሀት ተነጥለው ወደ አዲስ አበባ ከመጡ በኋላ የጊዜያዊ አስተዳደርነታቸውን ለቀው ማለት ነው የትግራይ ክልልን፣ ከዚያ በኋላ ወደ መጠለያ መጠለያ ውስጥ ያሉ የወልቃይት ተወላጆች ማን ነው የትግራይ ተወላጆች ወደ ወልቃይት ወደ አካባቢያቸው እንዳይመለሱ እንቅፋት የሆነው ህወሀት ነው ብለዋል። እንዳውም ፌዴራል መንግስቱን ስንወቀስ ነበረ እዛ ያለው ፌዴራል መንግስቱን ስንወቀስ ነበር። ከዚህ በኋላ ግን ማንም መወቀስ የለበትም እኛው ራሳችን ነን እነ ደብረ ጽዮን የሚመሩት ህወሃት የሚባለው ቡድን ነው ተፈናቃዮች ወደ ቀያቸው እንዳይመለሱ ያደረጉት ብለው ምስክርነት ሰጥተዋል። በቅርቡ አቶ ማኖ ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ጋር በነበራቸው ቆይታ ተፈናቃዮቹ እንዳይመለሱ የከለከለውና እንደ ፖለቲካ ጥቅም ማስገኛ አድርጎ የተጠቀመባቸው ያለው ደብረ ጽዮን የሚመራው ህወሃት ነው ብለው ሲናገሩ ተሰምተዋል። መረጃው በትክክል ከነሱ በኩል የወጣውን አዳምጠናል። እነዚህ ሰዎች የሚናገሩትን ነገር አለማመን አሁን ደግሞ ደብረ ጽዮን እና ታደሰ ወረደ እያደረጉ ያሉትን ነገር ስንመለከት የፌዴራል መንግስቱ በተደጋጋሚ እነዚህን ተፈናቃዮች ወደ ቦታቸው ለመመለስ ብዙ መንገዶችን ብዙ ርቀቶችን ቢሄድም እንዳይመለሱ እንቅፋት የሆነው ህወሃት ነው ብለው መስክረዋል። የህወሃት ጥያቄ ምንድን ነው? ምንድን ነው የሚፈልገው የሚለውን ነገር ስናነሳ ህወሃት ተፈናቃዮቹ ከትግራይ የተፈናቀሉት ንጹሐን ዜጎች ወይም ሰላማዊ የማህበረሰብ ክፍሎች ሳይሆኑ እነሱ ብቻ ሳይሆኑ የምዕራብ ትግራይ የሚሉት እነሱ በትግራይ ክልል ያዋቀሩት ወልቃይትን ይመራ የነበረው የትግራይ ክልል አስተዳደር አሁን ተመልሶ ከተፈናቃዮቹ ጋር ካልገባ፣ ታጣቂዎቹ ተመልሰው ወልቃይት ካልገቡ፣ ተፈናቃዮቹ ብቻቸውን አይመለሱም ነው የሚለው። የምዕራብ ትግራይና የህወሃት አስተዳደር በወልቃይት ህዝብ ላይ የዋለው ግፍና በደልስ ምንድን ነው? እነ ደብረ ጽዮን አሁን ተመልሶ ወልቃይት ይግባ የሚሉት የነሱ ታጣቂ የህወሀት ጊዜያዊ የህወሀት ምዕራብ ትግራይ የሚሉት እነሱ ወልቃይትን በጉልበት ወስደ ወደ ትግራይ ካካለሉ በኋላ ትግራይ በትግራይ ክልል አስተዳደርነት ስር እያለች የህወሀት አስተዳደር በወልቃይት ማህበረሰብ ዘንድ ምን አይነት ግፍና በደል ነው የፈጸመው? ህወሀት በወልቃይት ተወላጆችና ወልቃይቴዎች ላይ ያሳደረው ግፍና በደል የፈጸመው መከራና ጭካኔ ምን አይነት ነበር? አሁን እንደ ቀልድ ታጣቂዎቹና ጊዜያዊ አስተዳደሩ ተመልሶ ይግባ የሚለው እብሪት አዘል የደብረ ጽዮን መግለጫ ምን ለማትረፍ ምን ለማግኘት? ትላንትና ሲሆነውን ነገር የሚረሳ ሰው አለ ወይ? አሁን ያንተ የህወሀት ጊዜያዊ የህወሀት አስተዳደር ተመልሶ ወልቃይት የሚገባበት ምክንያት ምን ስለሆነ የተዳፈነውን እሳት ለመቀስቀስ ካልሆነ በስተቀር ምን ለማትረፍ ምን ለማግኘት ማን ስለሆን ካንተ ድጋሚ ወልቃይት የምትገባበት እድል ይሰጣል ሚል ጥያቄ እኛም እናነሳለን የወልቃይት ተወላጆችም ይህን ጥያቄ ያነሳሉ ህወሃት ስልጣን ከያዘ በኋላ አይደለም። ወልቃይት ላይ ግፍ የወልቃይት ተወላጆች ላይ ግፍና በደል መፈጸም የጀመረው የድሮ አባቶች አሉ በስደት ሂደው አውስትራሊያ የሚኖሩ እነሱ እንደሚያወሩት እነሱ እንደሚነግሩን መረጃ ከሆነ በ1973 ዓ ም ጀምሮ ወያኔ የወልቃይት ማህበረሰቦችን በተለይም ትላልቅ አባቶችን፣ እናቶችን፣ አዛውንት የሚባሉትን ይሄ ታሪክ የሚያውቁትን እነዛን ትላልቅ የሚባለውን የማህበረሰብ ክፍል ማጥፋት፣ መደምሰስ፣ መረሸን የጀምረው 1973 ዓ ምት ነው ይላሉ። ታማኝ በየነ አንድ ጊዜ ወደ አውስትራሊያ ተጉዞ በነበረበት ሰዓት እዛ የሚኖሩ የወልቃይት ተወላጆችን አግኝቶ ያናገራቸውን ያናገረበትን ቪዲዮ አግኝቸኋለሁ እና እሱን ልጋብዛችሁ ባጭሩና ተመልሼ እመጣለሁ። በሰባ ሁለት ባደረገው ፋሽስታዊ ጦርነት ሴት ኩታራ ሳይል በወልቃይት በጠገዴ በላይ መሀል ወልቃይት በቀብቲያ በሆማራ አዘምቶ መቶ ይህ የማይባል ህዝብ እልቂት አደረሰ። እስከ አሁንም በወልቃይት ጥይት መጮሉ አላቆረጠም እያለ ነው። ግን ይህንን ዘር ማጥፋት በኛ ሲዘመት አንድም የኢትዮጵያ ህዝብ ሳያውቅልን በመቆየቱ በጣም ያሳዘነናል። እኛ ትግራይ አሁን ቅርብ ጊዜ በዚህ የሆመራ ልማት መጥቶ ነው ያወቅናቸው እንጂ ከድሮ ዘር የለንም፣ እውቅና የለንም፣ ትውልድም የለንም። ትውልዳችን ጎንደር፣ ቋንቋችሁ ትናገሩ አካባቢ ነው። ስለ ቋንቋ የምንጠቀምበት የኢትዮጵያ ቋንቋ ነው እንጂ ዘር ዘርታችን አማራ ነው፣ ትውልዳችን ጎንደሮች እንጂ ከትግራይ የሚባል ትውልድ የለንም። አያገናኘንም፣ አንመሳሰልም። ትግርኛ ምንናገር እንጂ ትግርኛችን እንኳን ይመሳሰላችን አይገናኝ። የወልቃይት ምን ጥቅም ምንም አንድም ነገር ጥቅም ያለው ሲቀማ እንጂ ሲጠቅም አላየ ነው። ሲቀሙ ነው ያሉ መርሻቸው ሲቀየሙ ረታቸው ሲቀሙ ልጆቻቸው ሲቀሙ ሲደበደቡ ሲታሰሩ ሲፈቱ ነው የሚኖሩ። ህዝቡን አባረው ወደ ስልሳ ሺ ነው አድርሰውት የነበረ እንደገና ዛሬ ደግሞ ወደ ዘጠና ሺህ አድርሰውታል። የራሳቸው ህዝብ የራሳቸው ህዝብ ማለት ከትግራይ ወደ ወልቃይት ያሰፍራሉ ማለት ነው። ጠቅላላ የትግራይ ህዝብ ወልቃይትን በጠቅላላ የትግራይ ሰፈራ ነው ያደረጉ። ወልቃይት አሰደዱት፣ የሚገደልም ገደሉት፣ የሚታሰሩም አሰሩት፣ የሚሰደድም አሰደዱት። ሰፈራ ስር መቀል የተባለ በእኛ ላይ ነው የተዘመተ በሌላ ሀገር አልተዘመተም። ዘመቻ ስር አንድ ብሄር ነቅረው የራሳቸው ብሄር ነው የተቀበሉበት፣ የወልቃይት ብሄር ነቅረው የራሳቸው ብሄር። አሁን እነዚህ ሰዎች በጣም ትልልቅ ሰዎች ናቸው። የእድሜያቸውን ግማሽ በወጣትነታቸው ጀምረው የወጡ ናቸው። ከ1973 ከ1970 ወያኔ ወደ ትግል ከገባበት ጊዜ ጀምሮ ወልቃይትን ወደ ራሱ ለማድረግ ይፈልግ ስለነበር በተለያየ መንገድ የወልቃይት ተወላጆችን ሲጨፈጭፍ ሲገድል ሲያሳድድ ሲያባረር እንደኖረ አምስት መቶ አይሞሉም ሞሉም ይላሉ ይሄ አባት የሚያሳዝኑኝ አምስት መቶ አይሞሉም አሁን ወልቃይት ያሉ ሰዎች ይላሉ ይሄ እንግዲህ ከኢሳት ቴሌቪዥን እያለ እነ ታማኝ ኢሳት እያሉ የተቀረጸ ቪዲዮ ነው ምናልባት ሁለት ሺ ስምንት ሁለት ሺ ሰባት አካባቢ ይመስለኛል እኔ ራሴ የተመለከትኩት ይህን ቪዲዮ በዛን ጊዜ አምስት መቶ እና አንድ ሺ አይሞሉም እንደውም አምስት መቶ አይሞሉም ነው የሚሉት ወልቃይት የወልቃይት ተወላጆች እዛ ያሉት በመሆኑ የወልቃይት ተወላጆችን እያጠፋ የገደለውን ገሎ ያባረረውን አባሮ ያሰረውን አስሮ፣ ግማሹ ደግሞ ከግማሽ በላይ የሚሆነው ማህበረሰብ ተሰዶ ቢያንስ የገዢ መደብ አካልነን ለማለት እንኳን ትግሬነን ማለት ይችሉ ነበር እነዚህ ሰዎች። ነገር ግን አንደኛ ማንነታቸውን ለጥቅም አሳልፈው የሚሰጥ ስብእና የላቸውም እነዚህ ሰዎች ማንነታቸውን ከምትወስድባቸው የፈለጉትን ነገር አጥተው ተሰደው በስተርጅና እድሜያቸው በስደት በበረሃ ቢኖሩ ይሻላቸዋል ያንን የሚመርጡ ሰዎች ናቸው። ሲቀጥል እኔ እንደምገምተው እነሱ እንዳሉት ሳይሆን እንደምገምተው እነዚህ ሰዎች ትግሬነን እንኳን ብለው እንኳን ቢኖሩ ትግሬነታቸውን ተቀብለው እንኳን ከህወሃት ጋር አብረው ቢኖሩ በእርግጠኝነት የወልቃይት ተወላጆችን እየመረጠ ማንነታቸውን እያጠራ ይጨፈጭፋቸው ነበረ እንጂ ትግሬነን በማለታቸው እንኳን አይተርፉም ነበረ። እነዚህ ሰዎች ይህን ያክል ግፍና በደል የፈጸመ ይህን ያክል እልቂት የፈጸመ ይሄን ያክል የዘር ማጥፋት በውልቃይት ማህበረሰብ ዘንድ የፈጸመ ይሄ አባት ሲናገሩም እንደሚሉት ይሄ ሁሉ ግፍና በደል ሲደርስብን ኢትዮጵያውያን ሳይመለከቱን ሳያዝኑልን ሰቆቃችንን ሳትሰሙልን ስለቀራችሁ እናዝናለን ነው የሚሉት። እኔ 2007 2008 አካባቢ ነው ስለ ውልቃይት የውልቃይት ማህበረሰብ ላይ ግፍ እንደተፈጸመ ግፍ እየተፈጸመ እንዳለ ኢሳት ቴሌቪዥን ከተፈጠረ በኋላ ነው መስማት የጀመርኩት በምንም የምንሰማበት እድል አልነበረንም ያኔ ልጆች ነበርንኛ እና በዚህ ደረጃ ግፍ ከተፈጸመ በኋላ 2010 ዓመተ ምህረት ለውጥ መጥቶ ወልቃይትና የወልቃይት ማህበረሰብ ተሰዱ አልቆ ወያኔ የትግራይ ተወላጆችን አምጥቶ ትግራይ ካሰፈረ በኋላ 2010 ዓመተ ምህረት ለውጥ ሲመጣ የጅምላ መቃብሮች ሲከፈቱ ያየነው መዓትና ተአምር እንዴት ሰው በሀገሩ ህዝብ ላይ በሀገሩ ማህበረሰብ ላይ በሀገሩ ተወላጅ ላይ እንዲህ አይነት ግፍና በደል ይፈጽማል? እንዴት እንደዚህ አይነት ሰቆቃ ይፈጽማል? የሚያስብል መከራ ነበር የተመለከት ነው። ከስድስት ዓመት በፊት የአማራ ክልል ቴሌቪዥን የዘገበውን በወልቃይት ማህበረሰብ ላይ የተፈጸመውን ግፍና በደል አበቹ ከመጣ በኋላ ወልቃይቴ እነ ኮሎኔል ደመቀ መኮንን ወልቃይትን ከተቆጣጠሩ በኋላ የጅምላ መቃብሮች ሲከፈቱ የነበረውን ሰቆቃና ሰቀቀን ላሳያችሁ። ባጭሩ ተመልሻ ተመልሽ ይመጣል። ወልቃይት እዚህ በኋላ ትግራይንን ብላችሁ ካመናችሁ ትቀጥላላችሁ። ትግራይ አይደለንም ካላችሁ ወደ ምትፈልጉት ቦታም መጥፋት ትችላላችሁ። ካልሆነ እናስራችኋለን፣ እንገድላችኋለን። እኛ ከወልቃይት የምንፈልገው መሬቱና ሴቱ ነው የሚለው በይፋ ተናግረዋል። ብዙ ቤቶችም በጽልመት ተሞሉ። በጥይት ብዙን አይገሉትም። አንድ ላይ ሰባ ሰው አስረው መኪናውን በመኪና ጭረው ሲያበቁ እዛ በገመድ ያጠላልፉ ያጠላልፉና ለቀብተውታል። እኔንም በገመድ ታስሬ ተሰልፌ ነበር ለመግባት ተከዜ አስረው የወረወሯቸው ብዙዎች ናቸው። በየገደሉ የተወረወሩ ብዙዎች ናቸው። በአሰቃቂ ግድያ የተገደሉ ብዙዎች ናቸው። ሲገረፉ ትግራይ ሄደው ፈንድተው የሞቱ አሉ። እና የጉድጓድ ተጀምሮ ያለ የአስማማው በለጠ የወልቃይት ጀግና ተወላጅ ስለሆነ ከዚህ ጉድጓድ 36 ሰው አሉ። 37ተኛው ወጥቷል። አባቴ ግን በቃ በግፍ የገደሉት አያኖረንም፣ አገሩ አይሰጠንም ስሉ ነው። አሁን ዚህ ሳምንት ውስጥ አጠናቅቄ ያወጣዋለሁ፣ ቤተክርስቲያን አገባዋለሁ። አባቴ ደግሞ ወልቃይት እየተካሽናት ያለሽ ጀግና አላለቀም። ተክታለች፣ ነገም ተካለች። ገና ይህን ሁሉ ማህበረሰብ የተሰደደው ሳይቆጠር፣ ከቀያቸው ተፈናቅለው የጠፉት ሳይቆጠሩ፣ የተኮላሹት፣ አካል ጉዳተኛ የተደረጉት፣ ከየአካባቢያቸው ተወስደው የደረሱበት ያልታወቀው የነዚያ ሁሉ ቁጥር እንተውና፣ እንደዚህ በጅምላ መቃብር ውስጥ ከቶ የቀበራቸው ወልቃይቴዎች ይህን ሁሉ ግፍና በደል በአንድ ማህበረሰብ ላይ ከፈጸመ በኋላ ያ ግፍ የተፈፀመበት ማህበረሰብ ቀን ፈቅዶለት ጊዜና አጋጣሚ ፈቅዶለት በጉልበት የተነጠቀውን አካባቢ በጉልበት መልሶ ከያዘ በኋላ እንደገና ተመልሼ ያ እንደገና እዛ ቀይ ላይ እዛ አካባቢ ላይ ያንን ግፍና በደል የፈጸመውን የትግራይ አስተዳደር መልሼ እዛ ተክላለሁ ብሎ ማለት ምን አይነት እብሪት ነው? ምን አይነት ጥጋብ ነው? ይሄ ይህ ህዝብን መናቅ ማህበረሰብን መናቅ አይበቃም ወይ? እስከ መቼ ነው ህወሀት በህዝብ ደም እየቀለደ በሌላው ማህበረሰብ እልቂት እየተሳለቀ በወልቃይቶች ደም ሲታጠብ የኖረው? የህወሀት ቡድን አሁን ደግሞ ተመልሼ ወልቃይት ገብቼ የትግራይን ክልል አስተዳደር እዛ ገነባለሁ፣ እዛ ተክላለሁ። ምን ልትሆን አሁን ከተባረሩበት ከተሰደዱበት ተመልሰው መጥተው የሀገር ባለቤት የሆኑትን ወልቃይቶች እንደገና ልታፈናቅል? እንደገና ልታሰድዷቸው? እንደገና ልታኮላሹ? እንደገና በጅምላ ልትቀብሯቸው ምን ነው ያኔ ሳንሰማ ብቻቸውን ዋጋ ከፈሉ። ያኔ ልጆቹ ነን፣ ያኔ የሚነግረን መረጃ ስላልነበር፣ ያኔ መረጃ የምናገኝበት እድል ጠባብ ስለነበር ይህን ሁሉ ግፍና በደል ለብቻቸው ተካፈሉ። ኢትዮጵያውያን የሉም እንደ ዛሬ፣ ኢትዮጵያውያን የለንም እንደ ዛሬ። ድጋሚ ተመለሳችሁ ወልቃይት ያንን ግፍና በደል በወልቃይት ህዝብ ላይ የምትፈጽሙበትን እድል እንዴት ነው ልታገኙ የምትችሉት? እንዴት ነው ያን ስታገኙ ኢትዮጵያውያን ዝም የምንለው? እንዴት ነው ይሄን ጥያቄ ደፍራችሁ የምትጠይቁት? በሚሊዮን የሚቆጠሩ ወልቃይቶችን አሰደዳችሁ፣ አስገድላችሁ በጅምላ መቃብር ከቆፈራችሁ በኋላ እንደገና ዛሬ በጉልበት ተቆጣጦ የያዘውን መሬት እንደገና መልሼ ይዛለሁ ብሎ ማውራት መጥታችሁ ግደሉን አይነት ነገር አይመስልም ወይ? ምን ነው እንተው ሲሉ በይቅርታ እንለፍ ሲሉ አንታለፍ አላችሁ እናንተ ምንም እኮ አላሉም። የወልቃይት ማህበረሰብ እኮ የእነ ኮሎኔል ደመቀን ጨምሮ የጊዜው የወልቃይት ማንነት አስመላሽ ኮሚቴ አመራር እንግዲህ ኮሎኔል ደመቀ ነው። የዞኑ አመራሮች፣ አካባቢው ተወላጆች ከተፈናቃዮቹ ጋር ችግር የለባቸውም። የተፈናቀለው ማህበረሰብ ይምጣ ይላሉ። ማንነታችንን አትንኩ፣ የትግራይ የምዕራብ ትግራይ ምናምን እያላችሁ አትጥሩ እንጂ እኛ ተፈናቃዩ ይምጣ ችግር የለብንም ይላሉ። ኮሎኔል ደመቀም የአካባቢው ማህበረሰብም የሚለውን ልጋብዛችሁ። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ህዝቦች ወደነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው ሰላም ልንፈጥር ከሆነ። ካልሆነ አንዱን ማህበረሰብ አፈናቅለ አንዱን በመኖር ሚቻል አይመስለኝ። ለውጥ ሲመጣም ከ24 በላይ ባሶች አቁመናል። እኔም ባለሁበት ከስድስት ሰዓት በላይ ብዙ ማዋይተናል ከባሳ በጭራሽ መሄድ አይገባችሁም፣ መኖር አለባችሁ፣ ወደ መንደራችሁ ተመለሱ የሚል ነበር። ከሱ በኋላም ቢሆን ተደናግጦ የወጣ በራሱም ተመልሶ መጥቶ ሰፍሯል። አሁንም ከኛ ጋር በሺ የሚቆጠር ሰው ይኖራል። የሄደውም ሰው ለማስመለስ እኛ ተቃርኖም የለንም። እኛ እንኳ አንዳንድ ጊዜ ስንሰበስባቸዋል። እኛ ሰላም ነው የምንፈጥረው፣ እንፈልገው። ስለዚህ ትላንትና የሄዱት አንዳንድ ወንድሞቻችን በሰላም ይምጡልን ከቤተሰቦቻችን መገናኘት እንፈልጋለን የሚል አለ። አሁንም ወልቃይት ውስጥ በየትኛውም ጉዳይ ብንሄድ በየትኛውም ማስረጃ ብንሄድ ወልቃይ ተብሎ እነሱ ምዕራብ ትግራይ ነው የሚሉት፣ እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የእኛ ማንነት ማክበር አለ። አማራነታችን አክብሮ የሚመጣ ትግራዊ ካለ እንቀበለዋለን። ወንድማችን ጥያቄያችን አልተመለሰም። አማራ ነን እንጂ አማራ እንሆን አላለም። መጀመሪያ ማንነታችን ይረጋገጣል አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል። አምኖ ሰላም ከተፈጠረ እኛ ይህን ያህል ህዝብ ፈጅታችሁብናልና እንፍጃችሁ አላልንም አንልም። ለሩብ ክፍለ ዘመን ከ25 ዓመት ከ30 ዓመት በላይ ለደረሰ ከ70 ዓመተ ምህረት ጀምሮ ማለት ነው። ቁጠሩት። 70 ዓመተ ምህረት ማለት ወደ 45 እና 50 ዓመት አካባቢ ማለት ነው። ለዛን ያክል ጊዜ ግፍና በደል የተፈጸመበት የተሳደደው፣ የተኮላሸው፣ የተገደለው፣ የታሰረው፣ የተባረረው የወልቃይት ማህበረሰብ ዛሬ እንኳን ህወሃት በፈጸመው በደል የትግራይ ህዝብ ላይ ቂም አልያዘም። እነ ኮሎኔል ደመቀም ይምጡ፣ የተፈናቀሉ ሰዎች በቀያቸው ይኖሩ፣ እነሱ ጋር ጸብ የለንም እያሉ ነው። የአካባቢው ማህበረሰብ የሚለውን እየሰማችሁ ነው። እኛ አማራዎች ነን፣ እኛ ጎንደሬዎች ነን ማንነታችንን ብቻ አትንኩ። የምዕራብ ትግራይ የሚል ነገር ይዛችሁ አትምጡ እንጂ መጥታችሁኑ የኢትዮጵያ መሬት የሁላችንም ነው፣ በቀያችሁ መኖር ትችላላችሁ እያሉ ነው። ታዲያ ምን ነው ሀያ ሰባት ዓመት የፈጸማችሁት ግፍና በደል አልበቃለ? ምን ነው ኢትዮጵያ ላይ የፈጸማችሁትን በደል በይቅርታ እንለፈው ስንል እንደገና ቁስል እየነካካችሁ ሰላማችንን የምትበጠብጡን፣ እንደገና ወደ ቂም በቀል፣ ወደ ቁርሾ የምትልኩን ለምንድን ነው በይቅርታና በይቅርታና በምህረት እንለፈው ለኢትዮጵያ አይጠቅምም፣ ቂም በቀል ለልጆቻችን አይጠቅምም ብለን ነው እንጂኮ እንደ ህዋሃት ስራ የህዋሃት ሰዎች ዛሬ በሰላም ኢትዮጵያ ውስጥ የሚቀመጡበት እድል አልነበረም። እንኳን አደለም ተመልሰ ሄደ ወልቃይት ገብተን እንደገና ያንን አጥፊ ዘረኛ ገዳይ ቡድን እንደገና እዛ ወልቃይት ላይ ልታከል አደለም፣ የህዋሃት እነ ደብረ ጽዮን ምናምን የመሳሰሉ የህዋሃት አንጃ ዛሬ በኢትዮጵያ ውስጥ በሰላም የሚኖሩበት እድል አልነበረም። ግን ይቅርታው ይሻላል፣ ወደ ሰፊነቱ ይሻላል፣ ምረቱ ይሻላል ብለን ዝም ስንል ያለፈውን ቂምና በደላችን እረስተን አይደለም። ከነካካችሁን እናነሰዋለን፣ ከቆሳቆሳችሁት እናነደዋለን። ችግር የለውም ግን እረፉ። ለኢትዮጵያም አይጠቅምም ለኢትዮጵያውያንም አይጠቅምም። ወልቃይቲዎች የሁሉ በደል ተፈጽሞባቸው፣ እኛ ከተፈናቃይ ጋር ችግር የለብንም እያሉ ነው እነዚያን ለአምስት ዓመታት ያክል በተፈናቃይ ካምፕ ውስጥ በመጠለያ ውስጥ በሸራ ቤት ውስጥ አስቀምጣችኋቸው ፀሐይና ብርድ እየተፈራረቀባቸው ልጆቻቸውን ጅብ እየነጠቃቸው እያለቀሱ በፍዳ ላይ ያሉ የትግራይ ተወላጆችን ወደ ቀያቸው መልሷቸው። ወልቃይት ከዚህ በኋላ በህወሃት ስር ሊሆን የሚችልበት እድል የሰማይና የምድር ያክል የመገለባበጥ ያክል ተአምር ይፈልጋል። ስለዚህ ለማይሆን ነገር እነዚያን ምስኪን ተፈናቃዮች ዋጋ አታስከፍሏቸው። ወደ ቀያቸው መልሷቸው። አምስት ዓመት ተጠብቃቸዋል። ለተራ ፖለቲካ ትርፍ ተጠቅማችሁባቸዋል። ከዚህ በኋላ ቢያንስ እነ ጌታቸው ረዳ የጀመሩትን ፌዴራል መንግስት እነዚህን ተፈናቃዮች ወደ ቀያቸው የመመለስ ስራ በአግባቡ ተጠናክሮ ሊቀጥል ይገባል። እነ ደብረ ጽዮን እነዚህን ሰዎች ሊጠቀሙባቸው ከዚህ በኋላ አይገባም። ማንም ሊፈቅድ አይገባም። ይሄንን ሁላችንም ልንታግለው የሚገባው ጉዳይ ነው። ተፈናቃዮቹ ኢትዮጵያውያን ናቸው። በቀያቸው በአካባቢያቸው በሰላም መኖር ይችላሉ። አካባቢው የወልቃይቴዎች ነው። አሁን ግን በህጋዊ መንገድ በህገ መንግስቱ እስከሚፈታ ድረስ በመከላከያ ሰራዊት ስር ይሆናል። መከላከያ ሰራዊት አካባቢውን ያስተዳድራል ተብሏል። አለቀ። በቃ ከዛ መቋጫው ምንድን ነው? መቋጫው ህዝብ ይወስናል። በህዝብ ውሳኔ ይወሰናል። ነገር ግን እዛም ሳንደርስ እንኳን ወልቃይት አይደለም ኢትዮጵያ ራሱ ከዘርና ከቋንቋ ፌዴራሊዝም የምትገላግልበት ቀን እየቀረበ ስለሆነ የትግራይ ክልል፣ የአማራ ክልል የሚባል ነገር ከፈረሰ በኋላ የትኛውም ኢትዮጵያዊ በማንኛውም አካባቢ በሰላም የሚኖርበት እድል ስላለ ያ ቀን እስከሚመጣ ድረስ እባካችሁ እነዚህን ተፈናቃዮች ወደ ቦታቸው መልሷቸው። ነገ እንኳን አይደለም ወልቃይት፣ እንኳን አይደለም ትግራይ፣ ምዕራብ ትግራይ፣ ምዕራብ እንትና፣ ምዕራብ ኦሮሚያ የሚባል ነገር የለም ከትንሽ ጊዜ በኋላ መላው ኢትዮጵያ በጂኦግራፊካል አቀማመጥ ስለሚከለል ሁሉም ኢትዮጵያዊ በመረጠው አካባቢ በኢትዮጵያዊነቱ በኢትዮጵያ መሬት መጠቀም፣ መገልገል፣ መስራትና መኖር የሚችልበት እድል እየመጣ ነው ከፊታችን። እስከዛ ድረስ በማይረባ የከሸፈ የዘረኝነት ፖለቲካ ተፈናቃዮችን ዋጋ አታስከፍሏቸው። አንደኛው መልእክቴ ነው። ሁለተኛው መልእክቴ በሰላም የሚመጡ ከሆነ ይምጡ፣ ይቀመጡ። በጉልበት የሚመጣ ካለ እንሞታለን እንጂ ከዚህ በኋላ አትደፈርም፣ ወልቃይት ብለዋል። እኛ ምንላለን? ወልቃይት ዛሬ የወልቃይቶች ጉዳይ ብቻ አይደለም። ወልቃይት ዛሬ ህወሓት ወልቃይት እንዳይገባ የምንፈልገው ወልቃይቶች ላይ ስለፈጸመው ግፍና በደል ብቻ ሳይሆን ድጋሚ የመውጫ መስኮት፣ ድጋሚ የመውጫ በር አግኝቶ ኢትዮጵያን ድጋሚ የሚወጋበት እድል እንዲሰጠው ስለማንፈልግ የትኛውም ኢትዮጵያዊ ህወሓት ወልቃይት አካባቢ ዝር እንዲል የሚፈቅድ የለም። ይሄንን ህወሓቶች ሊያውቁት ይገባል። የመጨረሻ መልእክቴ ነው በዛሬ የነበረኝ ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ ወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን